በመቀጠል ደግሞ እንዴት አድርገን ላይሰንሳችንን ማደስ እንችላለን የሚለውን የምናይ ይሆናል ማለት ነው። እሺ ላይሰንሳችንን ለማደስ ላይሰንስ የሚለውን እንነካ እና መጀመሪያ ኦልድ ላይሰንስ የሚለውን የምንነካው ማለት ነው። ከኦልድ ላይሰንስ እድሳት በምናደርግበት ጊዜ ከኦልድ ላይሰንስ ይነሳል። ምክንያቱም እጆ ላይ ያለውን ላይሰንስ መግባት ስላለበት እና ኦልድ ላይሰንስ የሚለው ውስጥ ነው። ይሄን ደግሞ ላይሰንስ የምናስገባ የሚሆነው ማለት ነው። ስለዚህ እዚህ ጋር እንመጣ እና ከኤፍዲኤ የወሰድነው ላይሰንስ ከሆነ እችኛዋን ኤፍዲኤ ላይሰንስ እናረጋታለን። ስለዚህ በ የላይሰንስ ቁጥራችንን እና ስልክ ቁጥራችንን የምናስገባ ከሆነ ይሄን ኦፕሽን እንመርጣለን። ካልሆነ ደግሞ የላይሰንስ ቁጥራችንን እና ሙሉ ስማችን የምናስገባ ከሆነ እችኛዋን እንነካለን እንደዚህ ስናደርጋት ሰማያዊ ትሆናለች ማለት ነው። ስለዚህ እዚህ ጋር ምንድን ነው የምናደርገው መጀመሪያ ስማችንን ሙሉ ስማችንን እዚጋ ፉልኔም የሚለው ቦታ ላይ ሙሉ ስማችንን እናስገባለን ማለት ነው። ከዛም የላይሰንስ ቁጥር ላይሰንስ ላይ በስተቀኝ በኩል ፋይል ነምበር ብለው የያዙት ላይሰንስ ላይ የተቀመጠ ቁጥር አለ እሱን ቁጥር ደግሞ ኢንተር ፋይል ነምበር የሚለው ቦታ ላይ እናስገባለን ማለት ነው። ይሄን አስገብተን ስንጨርስ ሰርች ላይሰንስ የሚለውን እንነካለን ማለት ነው። ስለዚህ እዚህ ጋር የተሳሳቱት ስፔሊንግ ካለ ስለማያስገባልን በጥንቃቄ የምናስገባ ይሆናል ማለት ነው። ስለዚህ አሁን ለምሳሌ እስቲ እንቀይረው ነው። Okay. የአባትን እና የአያትን እናስገባለን ከዛ በኋላ ትክክለኛውን የፋይል ነንበራችንን እና ትክክለኛ ስማችንን ስናስገባ የድሮ ላይሰንሳችን በእንደዚህ አይነት መልኩ ይመጣልናል ማለት ነው። ከዛም ኮንቲኒው የሚለውን በመንካት የጎደሉትን ዶክመንታችንን እናስገባለን ማለት ነው። ስለዚህ ኮንቲኒው ስንለው ይሄ ፔጅ ይመጣልናል። ስለዚህ ሲቲያችንን፣ ሰብሲቲያችንን፣ ወረዳችንን እናስገባና እዚ ጋር ኢዲኬሽን ሌብላችን ቀድሞ የወሰድነው ላይሰንስ ስለሆነ ተሞልቶ ነው የሚመጣው። ዲፓርትመንት እና ፕሮፌሽናል ታይፕ እዚ ጋር የምናስገባው የተማርንበትን ኢንስቲትዩሽን ይሆናል። ኔክስት እንለዋለን። በመቀጠል ያሉትን ዶክመንቶች ኦሬዲ አፕሎድ ሆኑ። እዚ አሁን አካዳሚክ ስላለ ተሞልቶ ይመጣል። ሌሎቹ ደግሞ ስለሌሉ እነሱን እናስገባለን ማለት ነው። አፕሎድ እያደረግን ኦፕን፣ ኮንቲኒው፣ አፕሎድ እናደርጋለን፣ ፋይሉን እናስገባለን። አሁንም የቀሩትን ፋይሎች እያንዳንዱን እየመረጥን እናስገባለን ማለት ነው። ከዛም አስገብተን ስንጨርስ እቺን ዶክመንቱ የኛ መሆኑን ቼክ አድርገን ኔክስት እንላለን። በመቀጠል ያስገባነውን ዶክመንቶች እና ቤዚክ ኢንፎርሜሽናችንን ትክክል መሆኑን ሪቪው ፔጅ ላይ በማረጋገጥ ኔክስት እንላለን። እዚህ ላይ ክፍያ አይኖረውም፣ ምክንያቱም እጃችን ላይ ያለውን የድሮ ላይሰንስ እያስገባን ስለሆነ ማለት ነው። አስገብተን ስንጨርስ እንደቀድሙ እዚጋ የአፕሊኬሽን ቁጥር ይሰጠናል ማለት ነው። ስለዚህ ይሄን አፕላይ ካደረግን በኋላ ከባክ ኦፊስ ሰራተኞች ይሄ አፕሊኬሽን አፕሩቭድ እስኪሆንልን አፕሊኬሽን ላይ በመግባት እንከታተናለን ማለት ነው።